ችንና እናቶቻችን ሰላም፣ ለኢትዮጵያችን ሰላም ደግሞ ለአባቶቻችንና ለእናቶቻችን። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔርን እጅግ አድርገን እናመሰግነዋለን። ምክንያቱም ምስጋናን የሚሰዋርሱ ያከብረኛል። የእግዚአብሔርን ማዳን ማሳየበት መንገዱ በዚያ ነው ተብሎ እንደ ተጻፈ። አሜን። እግዚአብሔር ምስጋና ይድረሰው ይድረሰው። አሜን። እግዚአብሔር ክብር ይሁን። አሜን አሜን። ከሰማያት ሰማያት የወረደው ከድንግል ማርያም የተወለደው ኢየሱስ ክርስቶስ ያድናል። አሜን። ኢየሱስ አዳኝ ነው። አሜን። ለእኛ ሲል በመስቀል ላይ ደሙን አፈሰሰ። አሜን። ተሰቃየ። አሜን። መስቀል ላይ ተገረፈ። አሜን። ኢየሱስ ክርስቶስ ለእኛ ሲል ለኀጢአታችን ሲል የዓለምን ኀጢአት ሁሉ ተሸክሞ በመስቀል ላይ ተሰቀለ። አሜን። ደሞ ይዘና ለምን ሕይወት ሰጠን። አሜን።